ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ደግሞ ምንድን ነው ይዤላችሁ የመጣው መሳላችሁ። አሁ ለታ አበለቀኩት ቪዲዮ ብዙ ጥያቄ አንስታችኋል። ምን ሀል አመት ሰራሽ ቤቱ ግቢው ጽድት ብል ኖሮ ቅጠሉ ብነሳ ኖሮ ያምር ነበረ ያላችሁም አላችሁ። ቅጠሉ ቅጠል ሳይሆን ኮሽም ነው። በዛ ላይ ደግሞ አሁን መንገድ ሊወጣ ስለሆነ መንገዱ ራሱ ይወስደዋል። አሁን ማለት ነው እሱን አጥሩን ተውት እና ቤቱ ጋር ራሱ መንገዱ እንደሚደርስ ተነግሮናል፣ ማለት ነው እሱን። ለዛ ነው የተው ነው ማለት ነው እንጂ እናስተካክል ነበር አላችኋለሁ። እና በውጭ ነበር ያሳየኋችሁ። ግማሾቻችሁ ደግሞ ውስጡን አሳይኛላችሁኝም ማላችሁ፣ ዛሬ እንግዲህ ውስጡን ላሳያችሁ ነው። ኮርኒስ ሳይቀር ነው የማሳያችሁ ማለት ነው። እንግዲህ ታውቃላችሁ አረብ አገር ለፍተን ደክመን እኔ በበኩሌ ስንት ጊዜ ንዴት ውጭ ያለው እዛ ሆኜ ማለት ነው፣ ንዴት የሆነ ነገር የሆነ ጊዜ ማረሳው ነገር ምንድን ነው፣ ሰውዬ እዛ ማለት ነው ውጭ ላይ ክረምት ነው፣ እና ውጭ ላይ ምግብ እየሰራ እያለ ከዛም በርበሬ አንጫለኝ፣ እሺ ብዬ እየተፈጨ በርበሬ ወሰድኩለት፣ ምግብ እየሰራ ነበረ። እዛን ይሄ ነው እንደ ያልኩሽ ብሎ አመናጭ እማቤቴ ምስክሬ ነው። ጎንበስ ብዬ ቀናስን ንዴት ነው የዋጥኩት። እግዚአብሔር ምስክሬ ነው እማቤቴ። እንደዛ ለፍቼ ደክሜ ደግሞ የኔ የሆነ ነገር ባይስተካከል ኖር በጣም ነበር የሚደብረ። እግዚአብሔር ይመስገን አሁን ሁሉም ነገር ተስተካክሏል። የተሰራልኝንም ላሳያችሁ፣ አሳይቻችኋለሁ በውጭ ማለት ነው። ዛሬ ደግሞ ውስጥ ለውስጥ ነው፣ ኮርኒስ ሳይቀር እንዳልፋችሁ ማሳያችሁ ማለት ነው። ሌላችሁ ደግሞ ግቢውን ጽድት አድርጊው ምና ምናምን ያላችሁ በአንድ በኩል ከብት ስላለ ነው። እኔ ላም አለኝ፣ ዶሮች አረባለሁ፣ በጎች እንደዚህ ማለት ቁጭ ማለት ይደብራል። ገባችሁ ከተማ ላይ ሆናችሁ ደሞ ማለት ነው። የራሳችሁ ግቢ ሲሆን ደሞ ይፈለጋችሁትን ታደርጉበት አላችሁ። ለዛ ለዛ ነው። እኔ ብቻ ሳይሆን ምን ከባከባችሁ ልጅም ስላለ ገለባውን እዚህም እዚያም፣ እዚህም እዚያ ስለምናፈስ ነው ማለት ነው። ለዛ ነው ግቢውን እንደዛ የሆነው። ሌላ ጊዜ ደሞ ውጪ ላይ ደሞ እናስራችኋለን ማለት፣ ከቤት ውጭ ማለት ለዛ ነው እሺ። ግቢው እንደዚህ ሆነው ማለት ነው። ሌላው ደግሞ እንግዲህ እንደነገርኳችሁ መንገዱ ራሱ ግቢውን ከኛ ላይ ሊቀንስ ስለሆነ ያው ከተቀነሰ በኋላ በተሻለ ነገር ይታጠራል ማለት ነው። ለዛ ነው እሺ እንግዲህ የሁለታ በውጭ ይሄ የዚህ ቤት ነው ይሄ የዚህ ነው ይሄ የዚህ ነው ብዬ ነበር ሳወራላችሁ ነበር። ዛሬ ደግሞ ውስጥ ለውስጥ ኮርኒስ ሳይቀር እንዳለ አሳያችኋለሁ ማለት ነው። አሁን ከትልቁ እንጀምራለን ከምን በሉት ከጸሎት ቤት አሁን ላሳያችሁ። እንግዲህ እንግዲህ መጀመሪያ ከዚህ ጀመርኩ ማለት ነው ለእናንተ ለማሳየት። ይሄ ጸሎት ቤቴ ነው ማለት ነው። እስከላይ ስዕላ አድኖን አላደረስኩትም። በርግጥ በትንሹ ነው ገና እንግዲህ መንገዱ ወጥቶ ካለቀ በኋላ ማስተካከለው ማለት ነው። መንገዱ ቤቱ የሚነካ ከሆነ ገና ይህንን ቤቱንም እናስተካክላለን የምናስተካክላለን ማለት ነው። ለዛ ነው እሺ። በትንሹ ስላድኖ ብቻ አደረግኩት ማለት ነው። እዚጋ ጸሎት ቤታችን ነው ማለት ነው። ከኮርኒስ ጀምራለሁ አላልኳቸውም። ይሄ ኮርኒሱ ደግሞ የጸሎት ቤቱ ኮርኒስ ይህንን ይመስላል ማለት ነው። ኮርኒሱ ማለት ነው። ከዛም በውጭ ደግሞ አውላታ ጸሎት ቤት አርጌያለሁ ያልኳችሁ በሩ ይሄ ነው ማለት ነው። አሁን ደግሞ ወዴት ይወስደን አልመሰላችሁም? ይሄ ጸሎት ቤቱ ነው። አንድ በሉ አሁን ደግሞ መኝታ ክላሳውን ደግሞ አሳያችኋለሁ ማለት ነው። ይሄ ደግሞ ዝጋ ይገባል ይባል ማለት ነው። ይሄ ሻንጣዎች ናቸው። እንግዲህ ስንት ዓመት ሰራች ላላችሁ ደሞ በትክክል ከባሌ ጋራ ማለት በትክክል በአራት ዓመት ነው የሰራውት ማለት ነው። በነገራችን ላይ እቺ ቴብል በጣም ነው የምወዳት የድሮዬ ናት ማለት ነው። ከዛን ልጆቹ ብዙ ጊዜ እኛ ጋር ስለማይሆኑ እዚህ ጋር ነው ቡና ማፍላው ማለት ነው። መቤታችን እዚህ ያለች ማለት ነው በተርፍ። ከዛን ደሞ ኮርኒሱ ደሞ ይህንን ይመስላል። ታ ታክላሱ ማለት ነው። ማብራት አበራ ጨለም ስላለ ማለት ነው። ውስጡ ይህንን ይመስላል ማለት ነው። ሁለት ነገር አሳየዋቸው አይደል? መኝታ ክላሴን እና ጸሎት ቤቴ ማለት ነው። አሁን ደግሞ ሳሎኑን አሳያቸዋለሁ ማለት ነው። እዛን አሁን ሳሎኑን አሳያቸዋለሁ። ይሄ ሳሎኔ ነው። ወይ በደንብ እንዲታይ ላክ ለምሳሌ እንደማት እዛ ጋር እየሰራች ነው። ይሄ እንግዲህ ሳሎን ነው ማለት ነው። እዚህ ድመቷ ያለችበት ቁጭ ብላ ለኪቴ። ይሄ ደግሞ የምግብ ጠረጴዛ ነው። እኔ ያው የአመት በዓል ጊዜና ሌላ ጊዜ እንትኑ ቀያይራለው ማለት ነው። ይሄ ኖርማል ጊዜ የምጠቀምበት ነው። ይሄ የምግብ ጠረጴዛ ነው ማለት ነው። እዚጋ ደግሞ ቡፌ ያለ የቃስ ከሆነ ረሳል ሞላው ያው ቀስ ብዬ ሞላበታለው ብዬ ነው። ቡፌን ይመስላል ማለት ነው እሺ ይህ ደግሞ ቲቪ ስታንድ ነው ማለት ነው። እዚህ ጋር እግዚአብሔር ይመስገን ስላዳነው በፍሬም ያለውን የገዛሁት እና እዚህ ጋር ማለት ነው። እዚህ ጋር ቴሌቪዥናችን ነው። እዚህ ጅባ ሳለኝ ገና በነገራችን ላይ ገና እዚህ ውስጥ ራሱ ቀሞላለው ማለት ነው እንትኑ ይሄ ቲቪ ስታንዱ ራሱ ዳር እና ዳር እቃ ያስቀምጣል ማለት ነው። መስታወቱ ረዘመና እስካሁን ድረስ አናስቆርት ቀረን ማለት ነው ለዛ ነው። እሺ ምንም ያሌለበት ማለት ነው። ቲቪ ስታንዴ ይህንን ይመስላል ማለት ነው። መጋረጃው ይኸው ነው። አሁን ትልቁን ነገር ላሳያቸው እንግዲህ ምንድን ነው የሳሎን ቤት ኩርኒሴ ላሳያቸው። ይሆነ የሳሎን ቤት ኩርኒሴ ይሄንን ይመስላል ዙረውን ማሳያቸው በነገራችን ላይ የሳሎኑ ኮርኒት ነው ለየት አርግቶ ነው ያስገባ የሳሎኑ ማለት ነው አይሄው ለዛ ነው ጀግና ባለ ያልኩት ለሌላ ነገር አይደለም። ምክንያቱም ስንቶቻቸው እያለቀሱ የምናየው ነገር አይደል እኔ ደግሞ እንደዚህ የተሻለ ነገር ሆኖልኝ ደግሞ እንዴት ባሌን አላደንቅም ብዬ ነው። እሺ እና ሳሎኔ ይሄን ይመስላል። ይሄ ደግሞ እዚህ ጋር መጋረጃ ያለው ወደ አቤኔ ክላስ እና ኪችን ሚወስድ ነው ማለት ነው። አሁን ለኪችን እና የአቤኔን ክላስ አሳያችኋለሁ ማለት ነው። እዚህ ጋር ኪችን ነች። እቺ ደግሞ ኪችን እንጀራ እዚህ ነው የምጋገረው። እንትን፣ እስቶፉ ደግሞ ኃይል ሳጣ ሲያጣ ከሰል ይጠቀማለሁ። እዚህ መንቆርቆራራሳአሁኑ ሃጥእጃ ያለው ህዛዛት እየደረሰ ነው። ይሄ ደግሞ በነገራችን ላይ መቤቴ ይህን ይ መሰቦርቅና መሶቦው ያገባውበት ነው የዛሬ አስራ ሶስት አመት ምናምን ማለት ነው። እህቴ ናቴ የሰፋች ይሄ ደግሞ እንጀራ መሶቤ ነው። እናቴ ናቴ ሰፋች ያገባውበት ማለት ነው ይሄ ቢፌ ደግሞ የድሮ የቢፌ ነው የድሮ ማለት ነው የድሮ የቢፌ ነው ማለት ከዛን አሁን ደግሞ እዚህ ክችን አስገብቼ እቃው ምናምን እዛ ውስጥ እየተጠቀምኩበት ነው ማለት ነው ከዛን ደግሞ የክችን የመስኮት ነች ይች ማለት ነው ይች ደግሞ የክችን የመስኮት ናት አሁን ደግሞ የቀረው ምንድነው የክችን እንትን አይደለ ኮርኒሷ ይቺ ናት ማለት ነው በነገራችን ለስከውን ድረስ አምፖል አልገባበትም ማለት ነው ላሊ ስለመጋገር ስልክ እያወራው ነው መጋግራል ማለት ነው። እቺ ደግሞ ኪቺን ናት ማለት ነው። አያችሁ፣ ዙሮ ላሳያችሁ በቃ እቺ ናት ማለት ሌላ ነገር እንደዚ እንትን አይደለም። የሰዓቱ በምድጃ መሰራው ጋር ከሆነ ከሆነ አብሲት ተሰራ ብቻ ነው እንጂ ሌላ ቦታ ሌላ ጊዜ አይደለም ማለት ነው። ክችኔችን ትመስላለች። አሁን ደግሞ ክችን ጎን ነው አቤኔ መኝታ አቤኔ ደግሞ አልጋ ወይ ነው እዚጋ ነው ማለት ነው። እዚጋ ላይ ነው የሚንከባለለው እንግዲህ ሱ ብቻው። ከዛ ነው አቤኔ ክላስ እዚኔች። ይሄ ደግሞ ደብተሮቹን የሚያስቀምጥበት ነው ማለት ነው። ከዛ ደግሞ የሱን ኮርኒስና የክችኑ ይመሳሰላል ማለት ነው። በዚህ መልኩ ነው። አያችሁታ ይሄ ደግሞ መውጫው ነው ማለት። መስታወት ስለሆነ ብዬ ጋረድኩለት መጋረጃ ማለት ነው። ለሱ ለሊት ያው ማብራት ያብርቱ እየተኛ አስቸግሮኝ እዛን እንተና አደረኩለት ማለት ነው፣ መጋረጃ። አሁን ደሞ የውስጡን ጨረስና፣ ጸሎት ቤቱን አሳየዋችሁ። አቤኔን፣ ክላስ፣ ክችኔን፣ ሳሎኔን አሳየዋችሁ አይደለ? አሁን ደሞ የት እንሄዳለን? እኔ ከሁሉም የሚመቸኝና በጣም የሚያምረኝ ሁሉም ያምረኛል፣ እንደ ቲቪ ስታንዱ የተመቸኝ ነገር የለም። ምክንያቱም በጣም ነው የሚያምረው፣ ብታወቅ ማለት ነው። በተለይ ጣል ጣል ውስጥ ሳደርግበት በጣም ነው የሚያምረው። ቃና ላይ ነበር ያለው ራሱ እና በቃ በተለይ እንትኑ ሳሎኑ ልዩ ባለመንገድ ነው የሰራው ማለት ነው። ዋው ማቤቴ ነው የምላቸው። አሁን ደግሞ ውስጥ ጨረስንም አይደለም? አሁን ማሳያችሁ ውጪ ላይ ያለው ማለቴ መጋዘኑንና የላሚቷ ቤት እና የተከራዮቹ ቤት ወጥተዋል። አሁን ማንም ውስጥ የለም። እሱን ራሱ አሳያችዋለሁ ማለት ነው ካላመናችሁ ብዬ እኮ ነው የፈራሁት። አሁን ወደ መጋዘኑ። አሁን እንግዲህ መጋዘኑ እኔ ነኝ ወይ ንፋስ ነው። መጋዘኑ ይሄ የላሚቱ ምግብ አሁን እህል እየታጨደ ስለሆነ ማለት መኪና ገብቷል። ለሱ ቦታ እያዘጋጀ ነበር። እኮት ነው ብዛት ገና እህል አልመጣም ማለት ነው። መጋዘኑ ይሄንን ይመስላል። እንግዲህ አናቱ ራሱ ይሄንን ነው ማለት ነው የመጋዘኑ ማለት ነው። ይሄንን ይመስላል መጋዘኑ። አሁን ደግሞ የሰዎቹን ቤት ላሳያቸው። የሰዎቹን ስላቸው ደግሞ ሌላ ሰው እንዳይመስላችሁት የእኛ የኛው ነው ማለት። አሁን ለቀው ሄደው ነው ማለት ነው። ለቀው ወጥተው ነው ሌላ ቦታ ማከራት ፈልጉ ማለት ዶሮ ዶሮ ምናምን አረባለው ብላ ሚስትየዋ ከዛ እሷ ወጡ ማለት ነው ባልና ሚስት ነበሩ። የነዚህ ደግሞ ይንን ይመስላል የክራዩ ማለት ነው። የሚገርማችሁ ነገር ማለት ነው። የላሚቷን ቤት ራሱ ኮርኒስ አስገብቶ ቀለም ቀብቶ ብላችሁ ታምኑኛላችሁ እማቤቴ ምስክሬ ይሄ ነው የክራይ ቤቱ ማለት ነው። ምክንያቱም ረች አረጭ ድመት ማለት ነው። ተከትላ ብቻ ነው። እና አሁን ደግሞ የላሚቷ በነገራችን ላይ ለምሳ ውስጥ ናት፣ ያው በገራ አስታኝታለች ወይ ቀለሙን ላ አስቀብቶ በጎን ብቻ ላሳያችሁ። እንትን ይሄ ኮርኒስ አስገብቶ እዛ ጋ ደግሞ መግቢያ ያለ ማለት ነው። በጓ ትወጣለች ብዬ ነው እንጂ ቆይ፣ እዚህ ጋ ማለት ነው። እዚህ ጋ ወጣች፣ በቃ ትውጣ።

እንግዲህ ይሄውና፣ ምንም አልቀረኝም። ውስጡን አሳይኝ ላላችሁኝ አሳይቻችኋለሁ። ለጠየቃችሁን ጥያቄ ማሰጥቻለሁ ማለት ነው። እግዚአብሔር ይመስገን፣ ሁሉም እንዳያችሁት ነው። በነገራችን ላይ መቤቴ ነው የምላችሁ ያለ ይሄ እንደ ቀልድ አድርጌ ያሳየኋችሁ ያያችሁት ነገር ማለት ነው። እንደ ቀልድ አድርጌ ያሳያችሁ ያያችሁት፣ እናንተም እኔም ደግሞ ያሳየኋችሁ ማለት ነው። ግን እንደ ቀልድ አይደለም የመጣው እግዚአብሔርን ነው ምላችሁ እማ ቤቴ እንደ ቀልድ አይደለም። በእኔ በኩልም ሆነ በሱ በኩል እንደ ቀልድ የመጣ ነገር አይደለም ማለት ነው። እንደ ቀልድ የተሰራ ነገርም አይደለም ማለት ነው። በነገራችን ላይ የኔን ታሪክ ማወቅ ከፈለጋችሁ ማለት ነው በምቀጥለው ቪዲዮ ማለት ነው ከመጀመሪያ ከባለቤቴ ጋር እንዴት ተገናኘው፣ ከዛ በኋላ ምን ተፈጠረ፣ ከዛ በኋላ እንዴት እዚህ ደረጃ እንደደረስ አወራላችኋለሁ ማለት ነው። ማለቴ በአንድ ጊዜ ማይልቅም ታሪኩ ረዥም ነው። እግዚአብሔርን ነው ምላችሁ ማለት ነው። እንግዲህ ሌላ ጊዜ አጫውታችኋለሁ። እሱም ማለት ነው አሁን እንደዚህ አምሮ እንደዚህ ሆኑ፣ በቃ እኔ ሳይሆን እግዚአብሔር ታሪክን እንደቀየረ ነው ማቀ ሁሉ ጊዜ ማሰብ ሁሉ ማለት ነው። ስለዚህ ታሪካችንን አጫውታቸዋለሁ ማለት ነው። እንግዲህ አራት አመት አረብ ሀገር የለፈውበትን ልፋቴ ቁጭ አርግቶ የጠበቀኝ ጀግና ባሌ ብቻ ነው ማለት ነው። እግዚአብሔር ይመስገን። እሱም ደስተኛ ነው፣ እኔም ደስተኛ፣ ልጆቻችንም ደስተኛ ናቸው። እግዚአብሔር ይመስገን። በሌላ ቪዲዮ፣ በተለይ ደግሞ በታሪኬ ማለት ነው፣ ሌላ ጊዜ በደንብ አጫውታቸዋለሁ ማለት ነው። ይሄ ያያችሁት ነገር እግዚአብሔር ይመስገን፣ ያያችሁት ነገር እኔም እንደ ቀልድ አድርጌ፣ ይሄውና ሳሎኑ፣ ይሄና ኮርሚሱ፣ ይሄና ምኑ ብዬ እያሳየዋችሁ ሁሉ ያያችሁት ሁሉ ማለት ነው በቀላል እንዳልመጣ በስንት ፈተና ውስጥ አልፈን እዚህ እንደደረስ ነው ሁላ ነው ማወራላችሁ ማለት ነው። ማለት ታሪኩ አንዳንዴ የእኛ ታሪክ በጣም የሚገርም ነው ማለት ነው። ስለዚህ ያጫውታችኋለሁ። ዩቱቤን ሰብስክራብ፣ ላይክ፣ ሽር አርጉልኝ እና አፓራታቱ ቆንጆ ቆንጆ ቪዲዮች ወደ እናንተ እንድመጣ ማለት ነው። በጣም አመሰግናለሁ። እግዚአብሔር ስጠልኝ፣ ቪዲዮ ስለምታየልኝ፣ ሰብስክራብ ስለምታደርጉ አሁን ደግሞ ድጋፋቸው ከኔ እንዳይለይ ለማለት ነው። አመሰግናለሁ።